በየትኛውም አረብ ሀገር ማዳም ቤት የምትሰሩ እህቶቼን ነው ማለት ነው። ስለዚህ ይሄ ቪዲዮ ደግሞ መረጃው እንዲደርሳቸው ላይክ እንድታደርጉ ባክብሮት ጠይቃለሁ። እንግዲህ ብዙዎቻችን ለረጅም ዓመት ማዳም ቤት ስንሰራ ያው እንደ ቤተሰብ እናቀርባቸዋለን። እነሱም እያስመሰሉ ቢሆንም ያቀርቡናል። እኛ ደግሞ የእውነት እየመሰለን እናምናቸዋለን። ወላሂ አረብን አንዳንዴ ማመን በጣም ከባድ ነው። በተለይ በተለይ ደግሞ በደመወዝ ጉዳይ መዘናጋት የለብንም። አንዴ መስጠት ካቆሙ አለመስጠት ከጀመሩ ይደራረብባቸዋል። እየበዛ ሲሄድ ደግሞ እነሱም ለመክፈል ያዳግታቸዋል ማለት ነው። ይች እህታችን ለሁለት አመት ያክል እዛ ቤት ውስጥ ሰርታበታለች። እንግዲህ እሷ እንደተናገረችው እንደሚወዷት፣ እንደምትወዳቸው ምናምን ነው የደሞዝ ጊዜ ግን ሁሌ ጭቅጭቅ ሁሌ ንትርክ ነበረ። በስከ መጨረሻ ግን ስንት መከራዋን አይታ የደከመችበትን የለፋችበትን ብሯን ሳይሰጧት ነው ያስወጧት ማለት ነው። እና አሁን ላይ በተለይ በኮንትራት የመጣችሁ እህቶቻችን አላችሁ እናንተም ይሄ መረጃ ይጠቅማችኋል ብዬ አስባለሁ። ከወር አታሳልፉ፣ ደሞዛችሁን ከወር አታሳልፉ። በኮንትራት የምትሰሩ እህቶቼ ቀጥታ ለቢሮ ያክል ከማዳማ ጋር ስትሰራ ከርማ የሶስት ወር ደመወዟን ቀምታት በዚህ መልኩ ከቤት አስወጥታታለች ማለት ነው። እንደውም እዚህ ጋር እንዳትመጡ የቤቱን ሎኬሽን እና እንትን እሰጣለሁ እያለች ነበር። ቲክቶክ ላይ ነው ያገኘሁት ማለት ነው። በነገራችን ላይ ለምን አስር አመት አትሰሩም? ለምን ሀያ አመት አትሰሩም? አንድ ጊዜ ከተቀየሩ ያ የዱሮ መልካም ነገራችሁ፣ ያ ያደረጋችሁት መልካም ነገር ያኔ ስለሜድክ እያሉ አንቺ ጥሩ ልጅ ነሽ፣ አንቺ እንዲህ ነሽ ሲሉሽ የነበሩትን ሁላ ወላሂ በአንዴ ገደል ነው የሚከቱት። ይሄ ነገር እኔም ላይ ስለደረሰብኝ ነው ከዚህ በፊት ማለት ነው። እና ምንም ነገር ቢሆን በተለይ በተለይ እንደዚህ ፍሬ የምትሰሩ እህቶቼ ደሞዛችሁን አታጠራቅሙ። በቃ እናንተ በምንም መንገድ ብላችሁ ከአንድ ወር አታሳልፉ። በቃ አንድ ወር እኔ ብር ፈልጌ ነው የመጣሁት፣ ቤተሰብ ልረዳ ነው፣ ለቤተሰብ ልካለው የቁብ አለኝ የምን አለኝ እያላችሁ በግዴታ ታ የወር ደሞዛችሁን በየጊዜው መቀበል አለባችሁ። ወላሂ በጣም ከባድ ነው። እነሱ ራሱ እንደዚህ ቆይ ቀጣይ ወር ቀጣይ ወር እንሰጣችኋለን እያሉ ባይበሉ እንኳን ባይቀሟችሁ እንኳን ለችግራችሁ እንዲደርስ አያደርጉም። ሲደራረብባቸው፣ እነሱም ለመክፈል በጣም ይቸገራሉ ማለት ነው። እና ከወዲሁ ጥንቃቄ አያድርጉ። በተለይ ደግሞ ኩንትራት ቤት የምትሰሩ እህቶቼ በየወሩ ተቀበሉ። ይመስለኛል የእናንተ የራሳችሁ አካውንት ምናምን ያለ ይመስለኛል ያሁኑ ህግ ካልሆነም ደግሞ ለመክተብ ለመጣችሁበት መክተብ መናገር አለባችሁ፣ እንዲረዷችሁ ማለት ነው። ዝም ካላችሁ ግን አናታችሁ ላይ ነው የሚወጡት። ምን ነገር ብታደርጉላቸው፣ ምን ብትሰሩላቸው፣ አረብን ማመን ከባድ ነው። ደሞዛችሁን ሳይሰጧችሁ ሊያሳፍሯችሁ ይችላሉ። ብዙ ነገር አለ ሳታስቡት ማለት ነው። እና የለፋችሁበትን የደከማችሁበትን ችላ አትበሉ። እነሱ መንግስት የወር ደመወዛቸውን በወር ነው የሚሰጣቸው። ሁለት ወር ሶስት ወር አያስቀምጥም። እናንተ ሀኩማ በየወሩ ነው የሚሰጣችሁ። ለምንድነው ደመወዜን ማትሰጡኝ ብላችሁ ፊት ለፊት ተጋፈጧቸው ማለት ነው። እና ይቼታችን በጣም ነው የምታሳዝነው። ለሌሎቻችሁ ይጠቅማችኋል ብዬ አስባለሁ። በዚህ አጋጣሚ እዛ ቪዲዮ ስር ኮሜንት ሳነብ እኔ አራት ወር፣ እኔ ሶስት ወር፣ እኔ ሁለት አመት የሚልም አለ። ሁለት አመት ሙሉ ደመወዝ ካልሰጡኝ እኔ እዛ ቤት ምን ቀርቶኛል? በነፃ ማገለግላቸው? ራሳችሁን የምታስከብሩት ራሳችሁ ናችሁ። ላ አይሆንም ማለት ልመዱ ህቶቼ አይሆንም በሉ እናንተን የሚጎዳችሁን ነገር አታድርጉ። የመጣችሁት ሰርታችሁ ልትቀየሩ ነው አይደለ? ካልሰጧችሁ ከንቱ ልፋት ከንቱ ድካም ምን ያደርግላችኋል? እና በጣም ከባድ ነው። እንዴት ነው የሚያናድደው! በዚህ ስራ በጠፋ ሰዓት አሁን ላይ ደግሞ ስራ እንደሌለ ያውቃሉ። ሀበሻ በየእጃዛ ቤቱ ቁጭ እንዳለ ያውቃሉ። የኛዎቹ ራሱ በጣም ነው የሚያናድዱት። ሀበሻ ስራ የለም እኮ በየረፍት ቤቱ እህቶቻችን ተቀምጠዋል። ስራ ፈልጉልን እያሉ አረቦችን ሁላ ይጠይቃሉ። የሚገርማችሁ ነገር ማለት ነው። ምን ስራ ብታጡ፣ ምን ስራ ብትፈቱ አረቦችን ስራ ፈልጉልን ማለት ነውር ነው አይባልም? እራሳችሁን እያስረከሳችሁ ነው በነገራችን ላይ የታወቀ ነው ስራ እንደሌለ። ግን እርስ በርሳችሁ ሀበሾች መረዳዳት ሲገባችሁ አረቦችን ስራ ፈልጉልን ብላችሁ በዚህ ልክ ራሳችሁ ላይ ችግር ነው የምትፈጥሩት። ስራ ቦታ ያላችሁ እህቶቼ ደግሞ በወር በወር ደሞዛችሁን ተቀበሉ፣ ከወር አታሳልፉ። በቃ በወራችሁ በሰዓታችሁ ይስጧችሁ፣ እናንተም ያለባችሁን ግዴታ ኃላፊነታችሁን ተወጡ። ከዛ በተረፈ ካልሰጧችሁ ድጋሜ ሌላ ወር አትጨምሩ። እች እህታችን ለሁለት ዓመት ሰርታ ነው እንግዲህ የሶስት ወር ደመወዟን በዚህ ስራ በጠፋበት ሰዓት ሳትቀበል የሄደችው ቀላል አደለም እህቶቼ። እና ይህን መረጃ ወደ እናንተ ላካፍላችሁ ነው የመጣሁት። ቪዲዮ ላይክ ሼር አድርጉት። መቼም እንደዚህ አይነት መረጃ ስናመጣ የወድላችሁም አንዳንዶቻችሁ ውድ ቤተሰቦቼ በያላችሁበት አላህ ይጠብቃችሁ። ገንዘባችሁን አላህ አያስወስድባችሁ። ደህና ሁኑ ባይ መልካም ጊዜ